በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። መልአኩ ቅዱስ ገብርኤል የልባችሁን መልካም መሻት ይሙላላችሁ ይፈጽምላችሁ። ቅዱስ ገብርኤል የስሙ ትርጓሜ አምላኮ ወሰብ ሰውና አምላክ ማለት ነው። ቅዱስ ገብርኤል የስሙ ትርጓሜ አምላክ ወሰብ ሰውና አምላክ ማለት ሲሆን ከዋነኞቹም የመላእክት አለቆች አንዱ ነው። ነቢዩ ዳንኤል የመላእክት አለቃ ቅዱስ ገብርኤልን አስፈሪ ግርማ በተመለከተ ጊዜ አይኖችንም አነሳለው፣ እነሆ በፍታ የለበሰውን ጥሩም የፌዝ ወርቅ በወገቡ ላይ የታጠቀውን ሰው አየው። አካሉም እንደ ብሬል ይመስል ነበር። ፊቱም እንደ መብረቅ አምሳያ ነበር አይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበር። ይህንንም ታላቅ ራእይ አየሁ፣ ኃይልም አልቀራለኝም፣ ክብሬም ወደ ውርደት ተለወጠብኝ፣ ኃይልም አጣው። የቃሉን ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባር ተደፋሁ አለ በዳንኤል ምዕራፍ 10 ከቁጥር 5 እስከ 9 የተገለጸው የዚህ መልአክ ግርማ የአምላክን ግርማ ይመስላል። ህፃኑ ቅዱስ ቂርቆስንና እናቱ ኢየሉጣን ከእሳት ያወጣ እርሱ ነው። አምላካቸው ክርስቶስን አንክድም በማለታቸው የፈላ ጋን ውስጥ የተወረወሩት ቅዱስ ቂርቆስና እናቱ ቅዱስ ኢየሉጣን ሐምሌ 19 ቀን የመላእክት አለቃ ቅዱስ ገብረኤል መጥቶ አዳናቸው። ቅድስት ኢየሉጣ ልጇ እንዳይገደል ለራሷም ከሚፍለቀለቀው ውሃ ድምፅ የተነሳ ለጊዜው ፍርሃት ስጋዊ ቢያገኛትም ልጇ ወደ ጌታችን ሲጸልይላት ፍርሃቱ ለቋታል። መልአከ ብርሃን ቅዱስ ገብርኤልም ከሰማይ ወርዶ የሚንተከተከው ውሃ አቀዝቅዞ አጥቷቸዋል። ቅዱስ ገብርኤልም ከአበይት መላእክት ነገዶች መካከል አንዱ በሆነው አርባብ አጋእስት ወይም ጌቶች በሚባለው አብይ ነገድ ላይ የተሾመ ሲሆን ከበታቹም የሚመራቸው አስር ነገደ መላእክት አሉ። ነቢዩ ኢሳይያስ በምዕራፍ 14 ከቁጥር 16 ላይ ነቢዩ ኢሳይያስ በምዕራፍ 14 ከቁጥር 16 ላይ በሰማያት የሳጥናኤል ትዕቢትና ውድቀት ምን እንደሚመስል ሲጽፍልን አንተ በንጋት የሚወጣ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ፣ ወደ አዛብ መላእክት ና የላካ አንተ ሆይ እንዴት እስከ ምድር ድረስ ተቀጠቀጥክ? አንተም በልብህ ወደ ሰማይ አድረጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ በልዑልም እመሰላለሁ አልክ። ዛሬ ግን ወደ ሲኦል ትወድቃለ፣ ወደ ምድር ጥልቅም ትወርዳለህ ይላል። ቅዱስ ገብርኤል በቅድስና ሕይወት ለተጋውና በገዢዎች ዘንድ የእግዚአብሔር ቅዱስ መንፈስ ያደረበት ሰው ተብሎ ለተመሰገነው ለነብዩ ዳንኤል ማስተዋልና ጥበብን የሰጠ እግዚአብሔር አምላክ የሰው ልጅን ከሰይጣንና ከሞት ባርነት ነጻ ሊያወጣቸው ሰው እንደሚሆን ሰማይና ምድርን አሳልፎ በቅዱሳን ላይ ነግሶ እንደሚኖር በምሳሌ ገልጾ ያስተማረው መልአክ ነው። ቅዱስ ጳውሎስም በቆላሳያ ምዕራፍ 1 ቁጥር 16 ላይ በቅዱሳን መልአክ ዘንድ ስላሉት ነገዶች ሲገልጽ በሰማይ ያለውን በምድርም ያለውን የሚታየውንና የማይታየውን መናብርትም ቢሆን አጋእስትም ቢሆን መኳንንትን ቢሆኑ ቀደምትን ቢሆኑ ሁሉ በእጁ ሆነ፣ ሁሉም በእርሱ ለእርሱ ተፈጠረ በማለት ነገደ መላእክትን ይዘረዝራቸዋል። ቅዱሳን መላእክት በቅዱስ ሚካኤል ፊት አውራሪነት የሰው ልጆች ጠላት ዲያብሎስን ተዋክተው ድል ከመንሳታቸው አስቀድሞ መላእክት ማን ፈጠረን ብለው ግራ ሲጋቡ ቅዱስ ገብርኤል ፈጣሪ ነኝ ያለውን ሳጥናይንን በመቃወም አይዟችሁ፣ ፈጣሪያችን ፈጥሮ አይጥለንምና እስከምናገኘው እስከምናውቀው ድረስ በያላንበት ጸንተንቁም በማለት አረጋግጧቸዋል። ዛሬም ይህን አማላጅነትና ፈጣን ተራዳይነቱን ያመኑ ገዳማውያን አባቶች በጸሎታቸው ይጠሩታል፣ እርሱም ይረዳቸዋል። እኛም ገዳማቸውን ስንደግፍ፣ በዓታቸውን ስናጸና የበረከት ተሳታፊ እንሆናለን። የቅዱስ ገብርኤል ረድኤት በረከት ከእኛ ጋር ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል